በአንተ ላይ የተሠራ ተሰራ መሳሪያ አይከናወንም። በፍርድ በሚነሳ ምላስ ላይ ሁሉ ትፈርዳላችሁ። የትኛውም ኃይል አያቆምም። ነጋዴዎች አትቆሙም። ተማሪዎች አትቆሙም። የመንግሥት ሰራተኞች አትቆሙም። ዘራችሁን ያቆመና እናንተ አያቆምም። በድብቅ ተዋርደሻል። በድብቅ ተዋርደሃል። አሁን ግን በአደባባይ ተከብራል። በአደባባይ ትነግሳለህ። የሆነ ኤልያስ የሆነ ሰው አያለሁ። የሚገለባበት ሰው አያለሁ። የሚከፍት ሰው አያለሁ። የሚያፈርስ ሰው አያለሁ። እስታት ይዞ ብሔር ሰው አያለሁ የሚያዋርድ ሰው ያለው። ኤልያስ ነኝ የሚል አሜን ይላል። ወደ ተፈራችሁበት ትገባላችሁ። ወደ ተፈራችሁበት ትሄዳላችሁ። ወደ ተፈራችሁበት ከፍታ ትገባላችሁ። የሆነ ሰው ሄዳ ያፈርሳ ያዋርዳል። መተተኛውን ያዋርዳል። ሟርተኛውን ያዋርዳል። ደጋሚውን ያዋርዳል። አስማተኛውን ያዋርዳል። ስድስት ስልሳ ስድስት ያዋርዳል። የሚያምን ሰው አዋርዳለሁ ይላል። አንደኛ ነገስት መጽሐፍ ምራፍ 18 17ና 18 ያለውን ቃል አብረን እናነባለን። በጌታዬ ስም አነባለሁ። እንደዚህ ይላል እግዚአብሔር ቃል አካብም ኤልያስን ባየው ጊዜ እስራኤልን የምትገለባበት አንተና ነው አንተ እዚህ ተቀምጠ እዛ እንደምትገለባበት በዓለም ሁሉ ይታወቃል። ንጉሱ አካብ እስራኤልን የምትገለባበት አንተነህ ብሎ ንጉሱ ስጠይቀው የኤልያስ መልስ እንደዚህ ነው። እስራኤልን የምትገለባበት እግዚአብሔርን ትእዛዝ ትታችሁ በዓለምን የተከተላችሁ አንተና የአንተ የአባትህ ቤት ናችሁ እንጂ እኔ አይደለው አለ። እስራኤልን የምገለባብጥ እኔ አይደለሁም። ማለት አንተና የአባትህ ቤተሰቦች በአልን ታመልካላችሁ፣ ጣዖት ታመልካላችሁ፣ ጥንቆላ ታመልካላችሁ፣ ለእግዚአብሔር ጀርባ ሰጥታችኋል፣ እግዚአብሔርን አስቆጥታችኋል። ስለዚህ እስራኤልን የምትገለባብጡት እናንተ ናችሁ አለ። ኤልያስ ወደዛ ከተማ ገብቶ ንጉሱን አካባ ገኘ ጊዜ ገብቷል። ወደ ከተማው በገባ ጊዜ። የኤልያስ እግር የክፉን ስራ ሊገልጥ ነው። የክፉን ስራ ሊያፈርስ ነው። ሚስጥራቸውን ለመግለጥና ለማፍረስ ስለሆነ አያችሁ። አንተ ነው ወይ የምትገለባብጣል? ነሆኔ፣ አይደለም፣ እናንተ ናችሁ የምትገለባብጡታል። የእግዚአብሔርን ትእዛዝ የተላለፋችሁ እግዚአብሔርን እንቢ ያላችሁ እናንተ ናችሁ። ስለዚህ የመጀመሪያው ምክንያት ይሄ ንጉሥ ኤልያስን የጠየቀበት ምክንያት ምንድን ነው ካላችሁ የመጀመሪያው ኤልሳ ኤልያስ ሚስጥር ሊያወጣ ነው የመጣው። ምን አይነት ሚስጥር? ድግምታቸውን ለመግለጥና ለማፍረስ፣ መተታቸውን ለመግለጥና ለማፍረስ፣ እርግማናቸውን ለመግለጥና ለማፍረስ መጥቷል። የሆነ ሰው ከዚህ ለማፍረስ ይሄዳል። በኢየሱስም ታፈርሳለ፣ በኢየሱስም ታፈርሻለሽ። የሆነ ሰው ከዚህ ስፍራ ሲሄድ ይገለባብጣል፣ ያፈርሳል፣ ያፈርሳል፣ ይገለባብጣል። የእግዚአብሔር ሰዎች ሲመጡ የኤልያስን ስም ነው ይሄ ንጉሥ ያጠፋው። ይሄ አተራማሽ ነው አለ። አጭበርባሪ ነው አለ። እስራኤልን የሚገለባበጥ ሰው ነው ብሎ ስም ሰጠው። ስሙን ያጠፈው የማንን የኤልያስን ስም ነው ያጠፋው። የእግዚአብሔር ቅባት ካለባችሁ ስም የሚያጠፉ ሰዎች አሉ። ሰምታችኋል። የመጀመሪያው ምልክት ስም የሚያጠፉ ሰዎች መሰማራት አለባቸው። ለምን? ልትገለባበጡ ልታፈርሱ ስለሆነ ልታዋርዱ ስለሆነ ልታፈርሱ ስለሆነ የሆነ ኤልያስ የሆነ ሰው ያለው የሚገለባብጥ ሰው ያለው የሚከፍት ሰው ያለው የሚያፈርስ ሰው ያለው እሳት ይዞ ብሔር ሰው ያለው የሚያዋድድ ሰው ያለው ኤልያስ ነኝ የሚል አሜን ይላል። ያችሁ ብርሃን በገባ ጊዜ ጨለማ ምን ሆነ? ይሸበራል እላለሁ። ከዚህ ገበያ ስትሄዱ እላለሁ። መስሪያ ቤት ስትሄዱ ከዚህ በኋላ አይመቻቸውም። ትገለባብጣለ ታፈርሳለ የከተማውን ፋይናንስ ታስመልሳለ። የዘሬን በረከት ታስመልሳለ። የኢትዮጵያን በረከት ታስተፋለህ። የዘሬን ታስተፋለ። ያንተን ታስተፋለህ። የሆነ ሰው ያስተፋል። ወደ ተፈራችሁበት ትገባላችሁ። ወደ ተፈራችሁበት ትሄዳላችሁ። ወደ ተፈራችሁበት ከፍታ ትገባላችሁ። የሆነ ሰው ሄዳ ያፈርሳ፣ ያዋርዳል። መተተኛውን ያዋርዳል። ሟርተኛውን ያዋርዳል። ደጋሚውን ያዋርዳል። አስማተኛውን ያዋርዳል። ስድስት ስልሳ ስድስት ያዋርዳል። የሚያምን ሰው ያዋርዳል። ይላል አንተና ከአንተ ጋር ያሉ አመራሮች ናቸው አለ። ኃጢአትን የሰራችሁ እናንተ ናችሁ፣ ጣዖት ያመለካችሁ እናንተ ናችሁ። አያችሁ ምን አረገ? መጥቶ ስራቸውን ገላለጠ። የሚያመልኩትን ነው የገለጠው። ጣዖት ያመልኩ እንደነበረ ብዙ ስፍራ ማንበብ ትችላላችሁ። አንደኛ ነገስት ምዕራፍ 16 31 16 30 ሄዳችሁ የምታዩበት ሰዓት አክአብ እስራኤል ህዝብ ጣዖት ያመልኩ እንደነበረ እግዚአብሔር ቃል ይናገራ ከእግዚአብሔር እንደሸሹ ይናገራል። እግዚአብሔር ቃል ይናገራል። ስለዚህ እንደ መተተኛ እንደ ሟርተኛ ክፉ ሰው ዓለም ላይ የለም። ታውቃላችሁ፣ የሚያሰራው ሊያሳብድሽ ነው፣ የሚያሰራው ሊገል ነው። እውነቱ ሸጥ፣ አንተን ገለው ሀብታም መሆን ነው። አንቺን ገለ፣ ነገርሽን አበላሽቶ፣ በረከትሽን ቆላልፎ፣ በካንሰር መቶች፣ በበሽታ መቶች እሱ መበልጸግ ነው። እግዚአብሔር እንደዚህ ያለኝ ወደ እናንተ የተላከው ሰባት የጥፍ ወደ ጠላታቸው ሄደዋል። ሽባነቱ ሄዷል። ድህነቱ ሄዷል። ጭንቀቱ ሄዷል። ውስንነቱ ሄዷል። የሆነ ሰው ላይ ያለው ሄዷል። እስኪ ሄደ በሎ ሄደ በሎ ሄደ። እግዚአብሔር እንደዚህ ይለኛል። አስራ ሰባት ሰዎች ሽባ እንዲሆኑ የተሰራው ሽባ ሆኗል። ትዳራቸው ሽባ ቢዝነሳቸው ሽባ እንዲሆን የተሰራባቸው አስራ ሰባት ሰዎች አዳራሽ ውስጥ አለ አለኝ። እግዚአብሔር አለኝ ቀጥታ ወደ መጣበት ተመልሷል አለኝ። ሽባነቱ ተመልሷል አለኝ። ከዚህ ስትሄጂ በሩ ተከፍተዋል። ከዚህ ስትሄድ በር ተከፍተዋል። ከዚህ ስትሄድ መልካም የምስራች ትሰማለህ። አካም ኤልያስን የተቃወሙበት ምክንያት ሁለተኛው ምንድን ነው ካላችሁ፣ ኤልያስ ለሶስት ዓመት ተኩል ሰማይን ዘግቷል። እና ምድሪቱ ረሃብ፣ ውሃ የለ፣ ዝናብ የለ፣ ምን የለ። ምድሪቱ በረሃብ እየተቀጣች ነው። ስለዚህ ተቃውሞን የተነሳው ከማን? ከንጉሱ። አንተ በአፉ እኮ ነው በአፉ ቃል እኮ ነው የሚዘጋው እሱ። እና በፊቱ ሊቆም ነው ሊያጠፋው ነው። አያጠፋው ኤልያስን የአካብን ምክር የኤልዛቤልን ምክር አላቆመው። እንደዚህ እላለሁ የጠላቶቻችሁ እቅድና ፕሮግራም እናንተ ላይ አያቆማችሁም። ለሶስት አመት ተኩል አየቀርባችሁ እዚህ ብድር ሆኖ ሰማይን የሚቆልፍ ቁልፍ እጁ ላይ አለ፣ ግን የሚኖረው ጫካ ውስጥ ነው። ዋሻ ውስጥ ይኖራል። መኖሪያ ቤቱ የሚኖረው አንድ ባልቴት ጋር ራሷና ልጇ በልታ የምትሞተው ጥቂት ዱቄት ወዳለችበት ወደ አንድ ተራ ሰው ቤት ነው ያለው። ግን ሰማይን የሚቆልፍ ሰማይን የሚከፍት ቁልፍ እጁ ላይ አለ። ሰማይን የሚዘጋ ቁልፍ አለ። እሱ ቁልፍ ዛሬ በእጃችሁ ይግባል። ኤልያስ ተራ ሰው አይደለም። አይገርማችሁም? እሳት ይዞ የሚሸከም ሰው ነው። እሳት የእግዚአብሔርን እሳት ይዞ በቀርሜሎስ ተራራ ላይ በዓልና የበዓልን ነቢያት በእሳት የመታ ሰው ነው። እሳት ተሸክሞ በሚነሳ ሰው ላይ አካብ ነው የተነሳው። የሆነ ሰው ወደ ጠላት መንደር እሳት ይዞ ይሄዳል ረካትያሳ የበዓል ነቢያቶችን በሰይፍ እንዳጠፋ፣ የሆነ ሰው ጠላቱን በሰይፍ ያጠፋል፣ በእግዚአብሔር እሳት ያጠፋል፣ በኢየሱስ ስም ይመታል። ው ሰማይ የሚዘጋ የሚከፍት ሰው ኤልያስ፣ ስማችሁ ወደ ኤልያስ ተቀይሯል። ስማችሁ ወደ ኤልያስ ተቀይሯል። ሰማይ ትከፍታለ፣ ትዘጋለ። በእሳት ጠላትን ትመታለ፣ በሰይፍ የጠላትን ሥራ ታፈርሳለ። አንዳንድ ሰዎች እንደዚህ ይላሉ ኢትዮጵያ ላይ እንደዚህ አይነት ጣጣ አይመጣም፣ እውነተኛ ነቢይ ቢኖር ይላሉ። እውነት ውሸት? ይሄ ሁሉ እውነተኛ ነቢይ ቢኖር አይሆንም። ህዝቡ ከእግዚአብሔር ከተጣላ ነቢዩ ምን ያረጋል? ያረጋል? ህዝቡ ከእግዚአብሔር ከራቀ አንተ ኤልያስ ባለበት ሰዓት ሰማይ ለሶስት ዓመት ተኩል ዝግ ነው። ሰምታችኋል? እውነተኛ ነቢያት ባሉበት ህዝቡ ከእግዚአብሔር ከራቀ ሰማይ ይቆለፋል ይቆልፋል። ስለዚህ የመጀመሪያው ነገር የኤልያስ ዋናው መምጣት ዋናው ዋናው ዋናው እሳት ይዞ መምጣቱ በስልጣን የመምጣቱ ምክንያት ህዝቡን ወደ እግዚአብሔር መመለስ፣ የእግዚአብሔር እሳት ዋናው ዓላማ የእግዚአብሔር ክብር ዋናው ዓላማ ሰዎችን መመለስ እንዲመለሱ ህዝቡ ንስሐ እንዲገቡ ትልቁ ዓላማ። ሌሎያ የሆነ ነገር ብዬ በቃ ጸልያለሁ። አሜን። ኧረ የሆነ ሰው የሆነ የተደበቀ ሰው እንደዚህ እሳት ይዞ ሲወጣ አየው። እሳት ይዞ ከሻሸመኔ ወደ አለ ብሉ ሲወጣ አየው። ሲወጣ ኤልያስ ከተደበቀበት እሳት ይዞ እንደተገለጠ እላለው። እሳት ይዘ ትገለጣለ፣ አውሮፓ ትገለጣለ፣ አሜሪካ ትገለጣለ፣ ካናዳ ትበረጋለ፣ አፍሪካ ትገለጣለ፣ አረብ ሀገር ትገለጣለ፣ ወደ አለ ብሉ ትሄዳለ። አሜን። ላለ ሆነውለታል። አየ። ያንን እሳት የያዘ ሰው ተደብቆ ብዙ ጊዜ ዋሻ ለዋሻ ባልቴት ቤት ባለስልጣን ቤት እራሱ ሄደ። ባልቴት ቤት ተራ ቦታ ነው የሚደበቀው። ግን ክብር የተሸከመ ሰው ግን ቅባታማ ሰው ግን ሰማይ የሚከፍቱ ሰው ግን ሰማይ የሚዘጋ ሰው ሻ የሞተን የሚቀሰቅስ ሰው፣ ይሄ ሰዓት የእናንተ ሰዓት ነው። እግዚአብሔር ይመስገን። አሜን። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። እና የተቀቡ ሰዎች የሆነ ከተማ እንዲገቡ አይፈልግ። እግዚአብሔር ሰሞኑን አንድ ነገር ተናገረኝ። በጣም ብዙ ሳውዝ አፍሪካ እዚህ ሻሸመኔ ከማገለግለው ሕዝብ በላይ ሳውዝ አፍሪካ ያሉትን ነው ማገለግለው። እስኪ ሳውዝ አፍሪካ ያሉትን ሳገለግል ያየ ሰዋል ሶሻል ሚዲያ እጁን ከፍ ያለ ከዚህ ጉባኤ በላይ ማለት እና፣ ይሄ ሰው መምጣት አለበት ይላሉ አለ ጌታ። አምስቱ መምጣት አለበት ሲሉ መተተኞች ሁለት መሀላቸው ላይ ሆኖ እንዳይመጣ ይላል ለምን? ሊያጋልጠን ነው። ሊያዋርደን ነው። አንተ ከዚህ በኋላ እድር ላይ ደግሞ መተተኛ ክፋቱ ስትሞት እኮ መጥተው ይላል የተስካር መዋጮ ይጽፋል ሀምሳ ሺ መቶ ሺ አውቀው ሀብታም መስሎ ይሰጣል። መኪና ሬሳን ይጭናል። ከሞተ ከሞት በኋላ በመኪናው ሬሳውን እንደ ጥሩ ሰው ለመምሰል ሬሳ ጭኖ ያመላልሳል። እግዚአብሔር እንደዚህ አለኝ ከፍ አድርጎ ሞታችሁን የሚጠብቅ ሁሉ ይሞታል። መከራችሁን የሚጠብቅ መከራ ያገኘዋል። በእናንተ ላይ የተሰራ መሳሪያ አይከናወንም። በፍርድ በሚነሳ ምላስ ላይ ሁሉ ትፈርዳላችሁ። የትኛውም ኃይል አያቆምም። ነጋዴዎች አትቆምም፣ ተማሪዎች አትቆምም፣ የመንግስት ሰራተኞች አትቆምም። ዘራችሁን ያቆመ እናንተ አያቆምም። በድብቅ ተዋርደሻል፣ በድብቅ ተዋርደሃል። አሁን ግን በአደባባይ ተከብራል፣ በአደባባይ ትነግሳለ። እግዚአብሔር ትልቅ አምላክ ነው። እግዚአብሔር ይመስገን ታውቃላችሁ እነ ጳውሎስ አንድ ከተማ ሲገቡ ሐዋርያት ሥራ ምዕራፍ 16 ላይ አንድ ጠንቋይ የሆነች ሴት የሟርት መንፈስ ያለባት ሴት አለች ለደንበኞቿ እየጠነቁለች ሀብታም አድርጋለች እ መጽሐፍ እኮ ነው የሚለው እየጠነቁለች ባለጠጋ ጠጋ እንዳደረገች ሀብታም እንዳደረገች የእግዚአብሔር ቃል ይናገር እዛ ከተማ እነ ጳውሎስ መጡ የማይፈለግ ሰው የተቀባ ሰው መጣ። ቅባት የተሸከመ መጣ። ሻላካ ቅባት ይዞ መጣ። ምን ሊያረግ? መተት ሊያፈርስ። ምን ሊያረግ? ሟርት ሊያፈርስ። የከተማውን ኢኮኖሚ ሲስተም ሊቀይር የከተማውን ብልጥግና ራዲቃል ሊቀይር መቷል። ሃሌሉያ! ዘፍጥረት መጽሐፍ ምዕራፍ ስድስት አብረን ነበርነ። ይስሐቅ ምድር ዘርንዘራ በዚያ ዓመት መቶ እጥፍ አገኘ። እግዚአብሔርም ባረከው። ምን አርገው አጠቅባቸው ያለው ሰው እግዚአብሔር ባረከው ይባላል። መቶ እጥፍ ታፈራለህ በሉ። መቶ እጥፍ እየገነንክ እየጨመርክ እየጨመርክ እየጨመርክ በመንፈስ ቅዱስ ኃይል ወደ ላይ ትወጣለህ። ማንም ወጥቶ ወደማያቅበት ከፍታ የሆነ ሰው ሲወጣ ይቻለው ዘሮ ያልወጣበትን ከፍታ አብረው የተማሩ ሰዎች ያልወጣበትን ከፍታ የሆነ ሰው ሲወጣ አየው። የሆነ ሰው ቀንድ ከፍ ከፍ ሲል አየውም። የሆነ ሰው አፍ በጠላቶቹ ላይ ሲከፈት አየው። ባለጠጋም ሰው ሆነ ባለጠጋም ሰው ሆነ ይባላል በሉት። እጅግም እስኪ በለጥቅ ድረስ እየጨመረ ይበዛ ነበር። እየጨመረ ነገር ይበዛል በሉት። እጅግ ትበለጥቃለ ተናገሩት። ሃሌሉያ። ከዛ ስሙኝ ይህን ቃል ሃሌሉያ ባለጠጋም ሰው ሆነው ነው የሚለው። ምን ሆነ ይባላል ብሎ ባለጠጋም ሰው ሆኖ ይባላል። ከዛ የበግና የላም ከብትም ሎሌዎቹም እጅግ በዙለት ካለ እጅግ በዛለት ይባላል ወይ፣ ግን እንደዚህ ይላል። የፊልስጤም ሰዎች ቀኑበት ነው የሚለው። ሻላካ የፊልስጤም ሰዎች ተበሳጩ ነው የሚለው። እንቆማለን